ስልክ ያቀያይራሉ የሚባል ተቆርጦ ቪዲዮ ደርሶኝ፣ ሼር አድርገውልኝ ነበር። አንተ ጋር ጥያቄ ቀርቦልህ አይቻለሁ፣ እና ስልክ ያቀያይራሉ የሚባል ነገር አለና፣ እና ስልክ እኛ እናቀያይርም። እውነት እነዚህ ሀላል ሆም የተባሉ ወደ ዝሙት ወጣቶችን እንዲመሩ የሚያደርጉ ግለሰቦችን በኢንቦክስ እንዲያወሩ አያደርጉም ወይስ ያደርጋሉ? ተጨባጭ የሆነ መረጃ አለኝ። ይህን ቪዲዮ እስከ መጨረሻው ይመልከቱ። ብስምላህ አልሐምዱላህ አሰላቱ ወሰላም አላ ረሱልላህ ዋላ አሊህ ወሳሕብህ ወመንዋላ። የተከበሯችሁ ወንድምና እህቶች አሰላሙ አሌይኩም ወረህመቱላሂ ወበረካቱ። የጌታችን የአላህ መልካም ፍቃድ ሆኖ ዛሬም በአዲስ ቪዲዮ ወደ እናንተ ብቅ ብያለሁ። ወደ ቪዲዮ ከመሸጋገራችን በፊት እንደተለመደው ለቤቱ አዲስ የሆናችሁ ይህን ቪዲዮ ከመጀመራችሁ በፊት ሰብስክራይብ በማድረግ የደውሉ ምልክት በመንካት ቤተሰብ የሆኑ እንዲሁም ማስተያየት ጥቆማ ካላችሁ ኮሜንት ስር በጨዋ ደንብ በወንድማዊነት መንፈስ ማስቀመጥ ትችላላችሁ። ዛሬ የምንነጋገርበት ርዕስ ወንድምና እህቶች ውስታዝ የሚባሉ ሃላል ሆም ላይ ወንድና ሴት እናጋባለን የሚሉ ወደ ዝሙት የሚጣሩ ሰዎችን የዋሹት ከባድ የሆነ ቅጥፈት አለ ሁሱ ቤት ገብተው ማለት ነው። ያን ውሸት በመረጃ አስደግፊ የማጋለጣቸው ይሆናል። ከዚህ በፊት አጋለጭው ነበር። ነገር ግን ዛሬ ደግሞ ይህን ቪዲዮ ቫይራል እንዲወጣ አድርጉ። እንዲሁም ሌሎች የተለያዩ ቴሌግራም ሊሆን ይችላል፣ ፌስቡክ ሊሆን ይችላል፣ የተለያዩ ሶሻል ሚዲያዎችን እንዲሁም ሊንኩ በማስቀመጥ ተደራሽነቱ እንዲሰፋ አድርጉ። ወደ ቶፒካችን ከመሸጋገራችን በፊት ቁርአንን መቅራት የምትፈልጉ ወንድምና እህቶች ኮሜንት ላይ በማስቀመጥላችሁ ሊንክ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 ስንት እውቅና ተሰጥቷቸው ማለት ነው፣ ህጋዊ ሆነው በርካታ ነገራቶችን መስራት የሚችሉ ሰዎች አቃለው ዲናዊ የሆኑ ጉዳዮች ላይ ለምሳሌ ንጽጽር ላይ ሊሆን ይችላል። የተለያዩ ነገር ያን ነገር መጅልሱ ግን ህጋዊ የሆነ ተቋም እንዲሆን የበኩላቸው አስተዋጽኦ አያበረክቱም። እንዲህ አይነት ነገር ወጠጥ የሆኑ ውስታዞችን። እህቶቻችን የማንም ቦዘኔ ወሮ በላ ማለት ነው ብራቸውን እንዲበላ የሚያደርጉ ሰዎችን ግን እውቅና ይሰጣቸዋል። እሺ ላይ መጥተው ስልክ አይቀያየሩ። ስልክ መቀያየር የሚባል ነገር የለም። ይስማማሉ። የሚከዋኑ ከሆነ መታየት ይቻላል። እዛው ይታያሉ። እኛ ባለንበት ስልክ መቀያየር የለም። ሃላስ ከተስማሙ ወደ ቤተሰብ ነው የሚኬደው። እሱ ማነው? አንተ ከየት ነው የመጣው? አንተ ማን ነህ? አንቺ ማን ነሽ? እንግዲህ ዋና ፖይንቴ ይህ ነው። እኛ ቢሮ ላይ የሚመጡ ሰዎች ወይም ቲክቶክ ላይ እኛ ጋር የሚተዋወቁ ሰዎች በፍጹም ስልክ አይቀያየሩም። እኛ ቢሮ ይመጡና ከዛ በኋላ ያያታል። መህረም ባለበት ነው የሚያያት። እሺ ወይስ እናንተ መህረም ሆናችሁ ነው? ውድ ነው እኮ ማናየው ነገር የለም። እነዚህ ጃሂሎች ማለት ነው። መህረም እንኳን ማን እንደሚሆን ራሱ ጠንቅቀው አያውቁ። ከዛስ ሚያያዋት እኛው ኦፊስ ቢሮ ላይ መተው ነው አሉ። ኦፊስ ከመምጣታቸው በፊት ግን፣ ከዚህ በፊት እንዲህ ብለህ ነበር ወይስ ረስተኸው ነው ወይስ ጣሽ አርጎ ነው? ይህን ንግግር ነገግረ የተናገርከው ወዳጄ፣ በውስጥ ተጀናጀኑ አላልክም አንተ? ወይስ የዛን ጊዜ የሱዳን ውስታዝ መስለኸኝ ነበር። የአይኔ ችግር ነው ወይስ ምንድነው? እስቲ ፍረዱ። ይህን ቪዲዮ ተመልከቱት። ውስታዝ መርሃባ። መስፈርቷን ብዙ አልሰማሁትም። ቀደም የተናገረች ምናምን ያልከውን ትንሽ ነው የመጨረሻ አካባቢ ላይ ነው የሰማሁት ትንሽ ዘምዘም የምትኖረው አዲስ አበባ ነው። 23 አመቷ ነው። አግብታ የፈታች ናት። ልጅ የላትም። ቁርአን ቀርታለች። ቁርአን የቀራ ነው የምትፈልገው። ከ24 እስከ 27 ነው የምትፈልገው። አዲስ አበባ ነዋሪ የሆነ አዲስ አበባ ነዋሪ የሆነው መርካቶ ይኖራል ይላል። አንተ እየኖርክ ነው። ስለዚህ አውራት። ስለዚህ በምንድን ነው ለወራት የምችለው በዚህ ነው ወይስ በኢምቦክስ ነው ማውራት? ዘምዘም ተስማማችሁ? እዚህ ጋር ተስማማችሁ። ኢንቦክስ ላይ ታወራላችሁ። ዘምዘም ቀኒት ቁርአን ቀርቷል። እንግዲህ እንደተመለከታችሁት፣ ኢማጅን በውስጥ አብሩ አንተም መርካቶ ነው ያለው። ስለዚህ በውስጥ ጨርሱ። ከተስማማችሁ ኑና ገዝት ላይ አሳውቁን። ከተስማማችሁ ገዝት ላይ አሳውቅ። ቢሮ አይደለም ነው ያላት። ቢላህ አለይኩም እንዲህ የሚዋሽ የሚቀጥፍ ሰው ማለት ነው። ለራሱ ትዳር እንኳን በትክክል መምራት የማይችል ወጠጤ፣ እናንተ ሳሊህ የሆነ ሚስት ይመርጣል። ምን አይነት ድድብና ነው? እኔ ይህን ነገር እያጠቃችሁ፣ በጣም እየተጠቃችሁ ያላችሁ በዚህ በሽታ እህቶቻችን ናችሁ። በጣም አዝናለሁ። ይህን ንግግር ስናገር ሁላችሁም አላልኳችሁ፣ በጣም ጥቂት እህቶች ናቸው። ሀያ ያላቸው ምናምን ነገር እነዚህ እንዴት እንዲህ እየተጫው ተጨማሪ ቪዲዮ ላይ ሳያችሁ ከዚህ በኋላ ያለውን አይደለም የሚጠይቀው ያለው ከዚህ በፊት ያለውን እኮ አላገባውም እያልኩሽ ከሆነ አላገባውም። የጋዘፊ ማስተዳደር ትችላለ? አዎ በደንብ ነው። የራስ የሆነ ስራ አለ አለኛ አልሐምዱሊላህ፣ ረብ አልዓለሚን። አዎ አልሐምዱሊላህ ነው። እንግዲህ ምን እጠይቃለሁ? ጸባይ እንዳልጠይቅ ጸባይ ራስ ላይ አታውቁም ተገለለው። ያው ጸባይ ሌላ አለመሰለሽ ሁላችንም ሰው ነን። ጸባይ ያው በንግግር እኔ በንግግር የማምንሰው ነኝ። ከሌላው ደግሞ አለ ከላይ ከተጻፈ ማለት ነው። የትም የትም ምን ንክንክ ማለት የለም። ከላይ ከተጻፈ እኛ ሰበብ ማድረግ ነው። ገብቶሻል? አዊ በውስጥ አሁን ኢንሻአላህ ሌላ ሰው እየጠበቅን ስለሆነ አላ ፎሎ አድጋስና በዚህ ተደረረ ጨርሰብ ድሄድ ያሻል አይ አይ ሰው እየጠበቀ ነው በውስጥ አውሩና፣ ካልተሳካ መልሰች መምጣት ትችላለች። ሰው እየጠበቀ ነው ወረፋ። ጨዋታችን እየሄደ ነው። የተቆራረጠ ቪዲዮ ነው እንዳትሉኝ፣ ይብን ሙሉ ነው ያሳየዋችሁ። ባላ የሆንባቸው እንዲን እያላገጡ ጨራሽ። ወረፋ ነው ወረፋ ነው። ገስት ወረፋ ስለሆነ ኢንቦክስ ላይ ጨርሱ። እንዴት ነው ምን ጨርሰው ብላ ስጠይቅ ጊዜ እህታችን ምን አላት? እሷ አምና ነኩ ምስኪን የትዳር አምሮቷ አይምሮዋን አቅሏ ዳሜጅ አድርጎ ከዛ በኋላ እንዴት ነው የምንጨርሰው ምናምን ነገር ብላ ስጠይቅ፣ ለምን እዚያ እንጨርስም ስትለው ኖ ኖ ኖ ወረፍ አለ። ቢዝነስ ስለሆነ ብራዘ በአገናኙት ቁጥር ሰዎች ይሄ ይሰራሉ። በነገራችን ላይ ያለዚያ አይሰሩም። ከዛስ ከፈለጉ ደግሞ ውጭ ሀገር የሆነ አሪፍ ቦስ የሆነችን ሴት ከሆነ ለራሳቸው ነው ሽምጥጥም ያረጉ ይህን የሚያደርግ ድርጅት ነው። አሁን ላይ መጥቶ ኢምቦክስ ላይ አውሮ አንልም፣ ስልክ እንዲለዋወጡ አናደርግም፣ ቢሮ ላይ መጥተው ነው የሚታያዩት ይላል። አላህን አትፈራም እ ውሸት ውሸት፣ መልክተኛው አለይሂ ሰላቱ ወሰላም ለቀልድ እንኳን ከልክለዋል። ውሸት ወደ አመጽ ይመራል፣ አመጽ ደግሞ ወደ ሲዮል ያወርዳል ብለዋል። ማን? ውዱ መልክተኛው አለይሂ ሰላቱ ወሰላም። አማኝ ለቀልድ እንኳን አይዋሽም። ዛሬ በሚያሳዝን ሁኔታ ኦዲየንስ ባለበት ሁሱ ቤት ገብቶ ሁሱ እንዲህ አታደርጉ ስላለ እያሰባበለ ነው። ተመልከቱ። በጣም ነው የምታሳፍሩ። በጣም ወረፋ ነው የገስት ወረፋ አለ። አሰባችሁት? የገስተ ወረ እቃቃ ጨዋታ አረጉት። እቃቃ ጨዋታ ትዳር። አላህ ያሳያችሁ ትዳር። እኔ በነዚህ ሰዎች ምክንያት ዘጋኝ። በቃ ዘጋኝ። እንዲህ እኛኩ ድሮ የምናቀው ማለት ነው፣ ምንድን ነው የሆነ ቤተሰብ ተልኮ ከዛ ሽምግልና እንቢ ተብሎ ከዛ ሽምግልና ሌላ ይላክና ቀጠሮ ተይዞ ምናምን ነው አይደለ? ዛሬ በቃ አባቴ እንደዛ ነገር የለም። ሰው ከዝሙት የምጠብቀው ወደ ዝሙት የሚያዳርስን ነገር ክሊር እያደረግክለት፣ ግልጽ እያደረግክለት ለዛ ነገር በር እየከፈትክ አይደለም፤ በውስጥ አወሩ፣ ይታያያሉ፣ ፎቶ ሽላኪልኝ እላታለሁ። አሁን ለምሳሌ እኔ እኔ እንደነሱ አይነት አስተሳሰብ ቢኖረኝ በውስጥ አዋራት ካለኝ ፎቶሽን ላኪልኝ ልይሽ ነው ምላል። እንደ ወንድን ልጅ ማየት ይፈልጋል እሷም እንዲሁም ማየት ትፈልጋለች። ይሄ እኮ ተፈጥሯዊ የሆነ ሕግጋት ነው። ለምን ኦፊስ መጥቶ እንዲህ ይላል ብላችሁ ለምን በአደባባይ ትዋሻላችሁ? ደደብ ለምን ታረጉናላችሁ? የእናንተ ደደብና እኛኝ የምናንጸባርቀው ለምንድነው የሚመስላችሁ አላህን አትፈሩም? ነገ አላሁ ስብሐነ ተዓላ ዘንድ ማለት ነው ትጠየቃላችሁ፣ እያንዳንዳችሁ ትጠየቃላችሁ። አስያ የምትባለዋን ከዚህ ውስታዝ ተብዬ ጋር ነው እየሰራች ያለችው። ለመጀመሪያ ጊዜ ያስለመደ ልጅ ነው ሀጂ አወነው ምናምን በመንዙማ ስፖርት እንዲህ እንዲህ የሚሰሩ ተፋቱ ተባለ። ማታ ነው ሙቪ ሚዲያ ላይ ሪከርድ ነው። ኢቭን ሰዎች ቲክቶክ ላይ ልከውልኝ የሰማሁት የት ነው የተጋቡት የነበረው ሐላል ሆኖም ላይ እውነታችሁ ነው ትልቅ ሰው እንኳን ትዳሩን ማለት ነው በትክክል እንዲመራ የማታደርጉ ሰዎች ማለት ነው ገና በአፍላ አፍላ እድሜ ላይ ያለ ሰው አጋብታችሁ ዘላቂ የሆነ ትዳር እናንተ ትፈጥራላችሁ ማለት የመጨረሻ ዘበት ነው የመጨረሻ ምክንያቱም እየዋሻችሁ ስለሆነ እየዋሻችሁ አማኝ አይዋሻ እናንተ ግን እየዋሻችሁ በዚህ ልክ ማለት ነው። እኛ በፍጹም ሌላ ሰው ካልሆናል፣ ሌላ ሰው ነበር ወይስ ሱማሊያ አንድ ምናምን የሆነ ውስታዝ ነው? አይኔ ያሳየ የቅድሙ ሱዳኔ ነበር። አሁንስ ምንድነው? አላህን ፍሩ። ክፉ እንድንነጋገር አታድርጉ። ዝሙት ማለት ወደ ዝሙት የሚያቃርቡ ነገራቶችን መገደብ ነው። ኢምቡክስ ላይ አውሩ፣ ቢዚ ነኝ እዛ ጨርሱ እየተባለ መተደሙ ኦፊስ ላይ ወላይ ትልቅ ውሸት፣ ትልቅ ቅጥፈት። ስላሲ ራሱ እንደናንተ ግራ ያጋባን። በነገራችን ወናውዙ ቢላ አላ ያል ለዛሪ ይሄን ካልኳችሁ ሀዛ ወቢላይ ተውኪ ቆሰለላ ነብይና መሐመድ ወአለ አለይሂ ወሰህቢሂ ወሰለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ